በሳምቱ ተመልሻለሁ። እንዴት ናችሁ? ዘንድሮማ ትንሽ እንሰንብት እንጂ ጉድ ነው የምናየው ሳሬ

እሺ እንግዲህ እንዳያችሁት ፕሮቴስታንት ወንድሞቻችን እንደተመለከታችሁት ደመራ መደመር ጀምረዋል። ይሄ በጣም የሚያስገርም ነገር ነው። እንደውም ምንድነው ርዕስ የሰጡት ደመራው ተዋጅቷል ነው ምናምን የሚል ርዕስ ሰጥተውታል እዚህ ቪዲዮ ላይ እና አረ እኔ እኮ ግር ምን የሚለኝ እውነት ለመናገር አንዳንድ ጊዜ ሰዎች የሚናገሩትና የሚያደርጉት ነገር ለየቅል ይሆናል። ብዙ ጊዜ ፕሮቴስታንቶች ጋር እንደዚህ አይነት ነገር እናያለን ያለ ለምሳሌ፣ ቤተክርስቲያኗ ያረጀች ናት ያፈጀች ናት የሚል ንግግር በጣም በተደጋጋሚ ይናገራሉ። ከበሮ ጽናጽል፣ ክራሩ ምናምን በኋላ ቀር ነው ይላሉ፣ ግን ወስዶ ይጠቀሙታል። መቋሚያውን ይነቅፋሉ፣ ሁሉን ነገር ይነቅፋሉ። ተረት ነው ቤተክርስቲያኗ ውስጥ ያለው ይላሉ፣ ግን የቤተክርስቲያኗን እያንዳንዱን ነገር ሲጠቀሙ እናያቸዋለን። ጭራሽ በጣም የሚቃወሙትን ለምንድን ነው መስቀል የሚከበረው? መስቀሉ ተገኘ አልተገኘ ክርስቶስን እንጂ ከመስቀሉ ጋር ምንም ግንኙነት የለንም ብለው የሚናገሩ ሰዎች ዛሬ ላይ እንግዲህ በ2018 የመስቀል ደመራ ደምረው እያነደዱ በጣም እየጨፈሩ ምናምን አየሁና በጣም ተገረምኩኝ። አክቹዋሊ ደመራ ከቤተክርስቲያን ጋር ብዙ ታሪክ አለው። ባጭሩ ተነግሮም ያልቅ አይደለም። ከንግስት ሌኒ ጋር ትልቅ ተያያዥ የሆነ ታሪክ አለው። መስቀሉ የተገኘበት ነው። ያንን ያንን ነገር የማይቀበሉት ብዙ ነገር አለ። ግን ሴሪሞኒ የሚመስላቸው ሰዎች አሉ። አይ ቲንክ እንደዛ የመሰላቸው ዝም ብሎ የሆነ እንጨት ሰብስቡ እያቃጠሉ ዝም ብሎ የሆነ የመጨፈር አይነት ነገር መስሏቸው ይሆናል ብዬ ነው ፋይናሌ የተረዳውት። ግን ዞሮ ዞሮ ግን የምትተቹትን ነገር ራሳችሁ መልሳችሁ ስታደረጉት ክላሽ ያደርጋልና፣ በቅርብ ጊዜ ውስጥ እንግዲህ ታቦትም ይዛችሁ እንደምናይ ተስፋ አደርጋለሁ። ምክንያቱም በዚህ ከቀጠላችሁ ጥምቀትም የራሳችሁን መጀመራችሁ አይቀርም። ሌሎች ሌሎች ነገሮች የቤተክርስቲያኗን ነገሮች ማድረጋችሁ እንደማይቀር ነው የተሰማኝ። ምክንያቱም የመስቀል ቀን ፐርፐስሊ አስባችሁ በዛ ቀን ደመራ ደምራችሁ ደመራው ተዋጅቷል ብላችሁ ለማመን ነው የከበደኝ። በነገራችን ላይ እውነቴን ነው ብላችሁ ለማመን ከብዶኛል። ሳየው ማለት አሁን ያልኩት በቃ። ስለዚህ ከዚህ በኋላ ብዙ ነገሮችን ኤክስፔክት ባደርግ እንደ መጥፎ እንዳይታይብኝ። ምክንያቱም ታቦት የሆነ ቀን ይዘው ሊወጡ ይችላሉ፣ ጥምቀት ሊያከብሩ ይችላሉ። ዞሮ ዞሮ ያው እንግዲህ ክርስቲያኖች፣ እኛም እንደዚህ እንድትሆኑ ነው የምንፈልገው። ሌላ ነገር አንፈልግም። ከእናንተ ጋር ምንም ነገር የለንም። የቤተክርስቲያን የሆኑ ነገሮችን ግን እየጠላችሁ እየሰደባችሁ በጎን ደግሞ የምታደርጓቸው ከሆነ ከእውነት መራቅ ይባላል። እያወቁ እውነታውን አውቁ፣ ግን እውነቱን አለመቀበል ዝም ብሎ የመከራከር ብቻ ስለሚሆንባችሁ ወደ ቀጥታው ወደ እውነተኛው ነገር እንድትመጡ ነው ጸሎታችን። ለማንኛውም ግን የደመራውን ነገር ወደምናወራበታለን ብዬ አስባለሁ። ወደ ቀጣይ ቪዲዮ እንሂድ። ያለ ኢየሱስ ይወተልም።

ኦኬ እንግዲህ እንደተመለከታችሁት ነው የእግረኛ መንገድ ላይ ነው የቆሙት ወንጌልን እንሰብካለን የሚሉ ሰዎች ናቸው። ይህ ሰው ደግሞ ዓይነ ሰውር ነው በዛ ጋር ያለፈ፣ ምክንያቱም የእግረኛ መንገድ ስለሆነ እሱ ያችን ነገር እየተጠቀመ ነው የሚያልፈው። ስለዚህ ስፒከሩ ጋር ደረሰ የያዙት እና ኢየሱስ ጌታ ነው ካልጸለይ ሁል አንድኛው አይኑን ይዘዋል ምናምን። በቃ ማለት ይሄ እኮ ወንጀል እኮ ነው በሰላም የሚሄደውን ሰው ይዞ መንገድ ዘግቶ የእግረኛ መንገድ ነው እሱ እንደሌላው ሌላው ሰው አይቶ እንኳን መንገድ ቀይሮ እንዳያልፍ፣ አይኑ አያይም፣ አይነ ስውር ነው። በዚህ ያህል ደረጃ ሰዎችን ማንገላታት ግን ትክክል ነው? ይሄ እኮ ወንጀል እኮ ነው። የእውነት ለመናገር እንዴት እንደዚህ ይደረግ? እንደዚህ አይነት ወንጌል አለ? እውነት ግን በጣም ነው የሚያሳዝነው። በጣም ያሳዝናል። እውነት ለመናገር ስለዚህ አንዳንድ ጊዜ በጣም የሆኑ ሰዎችን ለጸብ የሚጋብዝ አይነት የወንጌል ስርጭት ብላችሁ የምትወጡበት ሁኔታ በጣም ትክክል ያልሆናል። ሰዎች ለምሳሌ ሱቃቸው በር ላይ ሄዶ ስፒከር አድርጎ ይሄ ወንጌል አይደለም እየረበሽከኝ ነው ሲል አንተ በቃ ሰይጣን አለብህ በቃ የክርስቶስ ስም ሲነሳ እንደዚህ የሚያደርግ ዲያብሎስ ስለሆነ ነው ምናምን የምትሉ ሰዎች፣ ይሄ በጣም ስህተት ነው። ሰዎች የሆነ ቦታ ተሰልፈው ቆመው ከሰው ከስራ ወጥቶ ደግሞ ወጥቶ ታክሲ ለመያዝ ባስ ላይ ተሰልፎ በጣም ሰዎች ስፒከር ይዘው ሰዎችን ያስጨንቃሉ። ክርስቶስ ራሱ እውነት ለመናገር በዚህ ያህል ደረጃ እንደዚህ አይነት ወንጌልን እውነት ነው ምላችሁ አይቀበልም። ሰው በብስጭት እንዲበሳጭ እያደረክ እንዴት ስለ ፍቅር ትሰብካለህ? ሰዎች እንዲናደዱ እያደርክ ስለ ፍቅር መስበክ ይሄ ትክክል ያልሆነ ነው። ከዛ በተረፈ ግን ከተማ ላይ፣ የተለያዩ ከተሞች ላይ፣ አዲስ አበባ ላይ ሆን ከአዲስ አበባ ውጭ ያሉ ከተሞች ላይ ዘመኑ የዲጂታል ዘመን ነው። ስለዚህ በሚዲያ ሰዎች ስለ ክርስቶስ በዚህ ዘመን ያልሰማ የለም፣ ስለ ክርስቶስ የማያውቅ ሰው የለም፣ ኢየሱስ ጌታ መሆኑን የማያውቅ ሰው የለም። በጣም ስለተነገረ በየሚዲያው ሁሌ ስለሚነገር፣ ስለዚህ ወጥቶ ስፒከር ይዞ ወጥቶ መናገሩ ያንን ያህል ሌሎች ሰዎችን ለክርስቶስ ያላቸው ነገር እንደውም ይሄ ክርስቶስ ምንም የማይገልጸውን ነገር እሱነቱን የማይመጥን ነገር ከሰዎች ጋር እየተደባደቡ እየተጣሉ ቪዲዮ እየቀረጹ ለወንጌል ተገፋን የሚል ይሄ እውነት ለመናገር እንደዚህ አይነት ወንጌል እኛ እንግዲህ ሐዋርያትም እንደዚህ አላስተማሩም፣ በፍቅር እንጂ እንደዚህ አይነት ነገር አላስተማሩም። ስለዚህ ሰዎችን እንግዲህ እኔ እንጃ፣ እኔ ዓይነ ስውር የሆነ ሰውን በዚህ ደረጃ እያንገላቱ ወንጌል እየሰበክን ነው ብትሉኝ በጣም ነው የሚያሳፍረው። ምክንያቱም ይሄ ሰው አይቶ እንኳን እንዳሄድ ያቺ የምትመራው ያቺ ነገር ናት ስለዚህ በእሷ ስፒከራችሁ ጋር ሲመጣ ይዛችሁ አንዱ ጭንቅላትን ይዟል አንዱ አይኑን ይዟል በጣም ያሳፍራል የእውነት በጣም ያሳፍራል እንደው ብትለወጡ መልካም ነው ወይ ባላችሁበት ቦታ እኮ ሚዲያ ተጠቅማችሁ ስለፈለጋችሁት ነገር ሰዎችን ማስተማር ትችላላችሁ እዚህ ኢየሱስ ጌታ መሆኑን ለመናገር ይህንን ያክል ሰዎችን ማበሳጨት ራሱ ክርስቶስን ማበሳጨት ነው የሚሆንባችሁና፣ በተሻለ መጠን እንደዚህ የምታደርጉ ሰዎች ከድርጊታችሁ ተቆጠቡ። የእውነት ተቆጠቡ። ምክንያቱም የምንሰብከው ወንጌል የፍቅር ነው። ያላችሁ ሰዎችን እንዲምታበሳችሁ ከሆነ ምኑ ጋ ነው የፍቅር ወንጌል የሆኑ? ምኑ ጋ አንድ ሰው ሱቄ ጋር ትጩሁብኝ ሲል እሺ ብለ መሄድ ካልቻል ከተከራከርከው፣ ምኑ ጋ ነው ፍቅርህ? አንተ የትኛው ጋ ነው ፍቅርህ ነው የምታሳየው? የሆነ ሰው የረበሽ ከይ ነው ካለ ያዘው ከረበሸው አንተ እኮ በፍቅር ሄደ ስፒከርን አጥፍተህ ወንድሜ እንዲህ እንዲህ እንዲህ ብለህ መንገድ እኮ ትችላለህ። ለአንድ ሰው መዳን ምክንያት መሆን ከፈለግህ ማለት ነው እንጂ በዚህ ያህል ደረጃ ሰዎችን በየመንገዱ እየወጡ ማሳጣት፣ ማጎሳቆል ይሄ በጣም ትልቅ ስህተትም ወንጀልም ነው እና ብትታረሙ መልካም ነው። ወደ ቀጣይ ቪዲዮ እንሂድ። የኢትዮጵያ ኦርቶዶክስ ተዋህዶ ልጆች ይቅርታ፣ ይቅርታ፣ ይቅርታ። ነጋሽ ወንድሜም ይቅርታ፣ ከልብ ይቅርታ አድርግልኝ። የስራ ባልደረቦችም የመከላከያ ሰራዊት አባሎች በሙሉ ይቅርታ አድርጉልኝ። እውነት ለመናገር ሰዎች አጥፍተው ይቅርታ መጠየቅን ያህል ትልቅ እውቀት የለም። ሰው አጥፍቻለሁ ብሎ አምኖ ይቅርታ መጠየቅ በጣም ትልቅ ትልቅነት ነው። የእውነት ይህ ሰው እንግዲህ ይቅርታ ጠይቋል። እኔ በበኩሌ ይቅርታ የሚጠይቁ ሰዎች በጣም ደስ ይሉኛል፣ ምክንያቱም በቃ የመጸጸት አቅም ያላቸው ሰዎች ናቸው። ድርቅ ብለው የሚከራከሩ ሰዎች ገጥሟቸው ያውቁ። ስለዚህ ይቅርታ ብሏል። ግን ነጋሽ ደግሞ በዚህ ጉዳይ ላይ ምን አለ የሚለውን ቪዲዮን እንየው። ራሱን ለሀገርና ለወገን የህይወት መስዋዕትነት እየከፈለ ባለ የወታደር ዩኒፎርም እንዲሁም በፕሮቴስታንት እህት ወንድሞቻችን ቤተ እምነት ውስጥ በመሆን ሰሞኑን ትፈነዳለህ፣ ትሞታለህ የሚል ዛቻን ያወጣ የነበረ አንደበት ዛሬ ከቅድስት ቤተ ክርስቲያን ስወጣ ለይቅርታ ተዘርግቶ አየሁት። ወንድሜ የሚገልም የሚያደንም የድንግል ማርያም ልጅ መድኃኔ ዓለም ነው። እነሆ ትላንትና ትሞታለህ ትገደላለህ የሚል አንደበት ዛሬ በፍቅር የእውነት ከሆነ ስለ ይቅርታ ከተንበረከክ ይቅር የሚለው መድኃኔ ዓለም ነውና እኔ ለድንግል ማርያም ልጅ ሁሉን ሰጥቻለሁ። ይቅርታዬም ከልቤ ይድረስ። ታዲያ ይሄንን ስል ቅድስት ተዋሕዶ የነገረችኝን ቅዱስ መጽሐፉ ያስተማረኝን ይቅርታ እነሆ ከልቤ ካለህበት እንዲደርስ ሰድጃለሁ። እንኳን አደረሰ ማስተር ጸጋዬ። ወደፊትም ቢሆን ከእንዲህ ያለ ሁኔታ ድንግል ማርያም ትጠብቅ። ጋሽ እንግዲህ በዚህ መልኩ የቅድስት ቤተክርስቲያን ልጅ ስለሆነ በዚህ ደረጃ እንግዲህ ይቅርታ የጠየቀን ሰው ደግሞ ይቅርታ አለማድረግ ይሄ ትክክል ያለመሆኑን እንግዲህ ሁላችንም እንረዳለን። ከዛ ውጪም ደግሞ እንግዲህ በይበልጥ ደግሞ ክርስቶስ ያስተማረን ይቅርታን ነውና ነጋሽንም በዚህ አጋጣሚ በጣም ነው የምናመሰግነው። ምክንያቱም ለሰዎች ይቅርታ ማድረግ ይቅርታ መጠየቅም፣ ይቅርታ ማድረግም በጣም ትልቅ ዋጋ ያለው ነገር ነውና በሰማይም ዋጋ የሚያሰጥ ነገር ስለሆነ ይቅርታ መደራረግ በጣም ደስ የሚል ነገር ነው። የነጋሽንም እንግዲህ ወንድማችንንም እዚህ በኋላ እንደዚህ አይነት ነገሮች ውስጥ እንዳይከትህ ራስ እንድትጠብቅ ነው መልእክት የምናስተላልፍልን እንወድሃለን። በስተመጨረሻ ግን በጣም እዚህ መስቀልን በተመለከተ ተደጋጋሚ ቪዲዮዎች ያየሁት ብዙ የፕሮቴስታንት ወንድሞቻችን መንገድ ላይ ወጥተው ወንጌልን ሰብካለን የሚሉ ሰዎች ከደመራ የሚመለሱ ወደ ደመራ የሄዱ ሰዎችን በጣም ተደጋጋሚ ኢየሱስን ለመስበክ በሚመስል ግን ሰዎችን ሲተነኩሱ ብዙ ቪዲዮዎችን አይቻለሁ። እና ቅድምም መጀመሪያ ላይ ተናግሬያለሁ። እንደዚህ አይነት ነገሮች የእውነት ሰዎችን ከሰዎች ያቃቅራሉ። ሃይማኖት ጉዳይ ላይ አንዱ የአንዱን ሳይነካ አንዱ የአንዱን አክብሮ እንጂ መሆን ያለበት ሌሎች ሰዎችን በሚያበሳጭ መልኩ፣ በሚያናድድ መልኩ ለምሳሌ ፕሮቴስታንት ወንድሞች እዛ ጋ እናንተ ወንጌል እየሰበክን ነው ስትሉ ሌሎች ሰዎች የሚናደዱ ከሆነ አንደኛ የፍቅር አይደለም። ቅድምም ብያለሁ። ስለዚህ እንደዚህ የምታደርጉ ሰዎች በዓላት ላይ ጠብቃችሁ ከንግስ የሚመለሱ ሰዎች ጋር እሰጣ ገባ ውስጥ የምትገቡ ነጠላ የለበሱ መስቀል ያደረጉ ሰዎች ላይ የተለያየ አተካራ የምትገቡ አባቶች ሳይቀሩ ቆብ ያደረጉ አባቶችን ጭምር ትልልቅ ደግሞ አረጋውያን የሆኑ ከዘራ የያዙ ሰዎች ላይ እንደዚህ አይነት ተደጋጋሚ ቪዲዮዎች አይቻቃሉ። እና በተቻለ መጠን እንደዚህ የምታደርጉ ፕሮቴስታንቶች በፍቅር ብታደርጉ ነገሮቻችሁን መልካም ነው። ምክንያቱም ብዙ ሰዎችን ስለሚያቃቅር የሚያናድድ ነገር የምታደርጉ ደግሞ ከሆነ ምንም ይሄ ወንጌል ተብሎም ሊጠራ ስለማይችል በተቻለ መጠን እራሳችሁን ብታደርጉ መልካም ነው። ሁለተኛም ደግሞ በሀገሪቱም ሕግ እንደዚህ አይነት ነገር ወንጀል ስለሆነ ሰዎችን ባልተገባ ሁኔታ መተንኮስ ከዚህ ነገር ብትቆጠቡ በጣም ደስ ይለናል። የዛሬ ቪዲዮዎቼ እነዚህን ይመስሉ ነበር። እንግዲህ ሁለት ሺህ አስራ ስምንት መስከረም አንድንም እንቁጣጣሽን አከበር መስከረም አስራ ሰባትንም የመስቀልን በዓል በሰላም አክብረናል። በጣም ደስ ይላል። ከዚህ በኋላ ደግሞ እንግዲህ በጾሙም በጸሎቱም ክርስቲያኖች እንድትበረቱ መልእክቴ ነው። ሳምንት እስከምንገናኝ ድረስ